ሰላም ጤና ስጥልኝ የተወደዳችሁና የተከበራችሁ ክብራትና ክብሯን አድማጭ ተመልካቾች፣ በያላችሁበት የዓለም ትጉሉ ሰላምታ ይድረሳችሁ። አድማጮቻችን ተመልካቾቻችን፣ ለዛሬ ሮብ ምሽት ይመጥናቸዋል ያልኳቸውን አጫጭር የአገር ቤት መረጃዎችንም አሰማችኋለሁ። መልካም ሚዲያን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እነዚህን አጫጭር መረጃዎችንም እንድትከታተሉ በአክብሮት ትጠይቃለሁ። ሚዲያውንም ለአድማጭ ተመልካቾች ሼር አድርጉ። ሰብስክራይብ እያደረጋችሁ በርካታ አድማጭ ተመልካቾች ጋር እንዲደርስም እንድታደርጉ በአክብሮት እየጠየቅኩኝ ቀጥታ ወደ መረጃዎቹም አልፋለሁ። በሀገራችን ኢትዮጵያ በአማራ ክልልና በኦሮሚያ ክልል የቀጠለው ጦርነት ወታደራዊ አፋሳን ያስከተለበት ሁኔታ ነው ያለው። ይሄ ወታደራዊ አፋሳም ስም እየተሰጠው ይገኛል። አድማጮቻችን ተመልካቾቻችን ቀጥታ መረጃውን እያንዳንዱን ለማየት እንሞክራለን። በአማራ ክልል በክልሉ በተለያዩ ከተሞች ባለስልጣናት ተሰማርተው የጥፋት እጆችና መዘዞች በሚል ህዝብን ማሳመን ነው። እንግዲህ ፋኖ በተመለከተ ዶኩሜንታሪ ፊልም ለህዝብ ታይቷል። የፋኖ ታጣቂዎች እጅ እንዲሰጡ በጎንደር በተደረገው ስብሰባ ላይ ተሰምቷል። ይሁን እንጂ አማራ ክልል የተለያዩ ቦታዎች ላይ የተኩስ ድምፅ እየተሰማ እንደሚገኝም የተገለጸበት ሁኔታ ነው ያለው። ብልጽግና እንግዲህ በአማራ ክልል ውስጥ የተወሰነ እድል አግኝቶ ህዝብን በመሰብሰብ አንዳንድ ፕሮፓጋንዳዎችን ለመስራት እድል ያገኘበት ሁኔታ መኖሩ የተፈጠረበት ሁኔታ አለ። የተለያዩ ቦታዎች ላይ እንደነ ኮምቦልቻ፣ እንደነ ጎንደር አንዳንድ ቦታዎች ላይ ዶኩመንተሪ ፊልሞችን በማሳየት ህዝቡን በመቀስቀስ እና እንደ አጠቃላይ ፋኖን የሚያዋርዱ ፋኖን የሚያንቋሽሹ ፋኖን ዝቅ የሚያደርጉ የተለያዩ ነገሮች የተስተዋሉበት ሁኔታ መኖሩን ተመልክተን አማራ ክልል ላይ። ይህ በእንዲህ እንዳለ በኦሮሚያ የተለያዩ አካባቢዎች እንግዲህ አፈሳው መጠናከሩን ተከትሎ ገንዘብ ይዞ ነው የሚንቀሳቀሱ ተብሏል። እንግዲህ አብዛኛው ለጸጥታ ኃይል ወዳውኑ የሚከፈል ነው ተብሏል። እንግዲህ ባዶ እጅ የሚሄድ ካለ በቀጥታ ወደ ወታደራዊ ማሰልጠኛ ነው የሚወረወረው ተብሏል። ድሮ ድሮ ቆሎ እንኳን ብደፋ ተብሎ ነው እንግዲህ ፍራንክ የሚያዘው አሁን አሁን ለሚሊሻ ተብሎ የሚያዝ ፍራንክ አስፈልጓል ነው የተባለው፣ በኦሮሚያ ክልል አድማጮቻችን፣ ተመልካቾቻችን እንግዲህ እንደምታወቀው በሀገራችን ባህል አንድ ሰው ከቤቱ ሲወጣ ኪሴ ባዶ ነው፣ ቆሎ እንኳን ብደፋ ትንሽ ነገር እስኪ ኪሴ ላይ ያስፈልጋል ይባላል። በቆሎ መድፋት ሰበብ እንግዲህ ትንሽ የሻይ ቡና ፍራንክ ኪስ ውስጥ ተይዞ ይወጣል። ኑሮ እንዲህ ባልሆነበት ሰዓት ማለት ነው። በአሁኑ ሰዓት በኦሮሚያ ግን ባዶ እጅ የሚወጣ ወደ ወታደራዊ ካምፕ እንደሚወረወር የተገለጸበትና ትንሽ ፍራንክ ደግሞ ኪሱ ላይ አድርጎ የሚወጣ ሚሊሻ ሲመጣበትና ሲይዘው ያንን ገንዘብ ለሚሊሻ ሰጥቶ ሕይወቱን የሚያተርፍበት መሆኑን የተረጋገጠ መሆኑን እንግዲህ ከኦሮሚያ ክልል የሚወጡ መረጃዎች ያመላክታሉ። በተለይ ናዝሬት አካባቢ ለጉድ ነው አፈሳው ተብሏል። እንግዲህ ባዶ እጅ የሚወጣ አይመለስም ተብሏል። በኮምቦልቻ የተገኙት ምክትል ጠቅላይ ሚኒስትር ተመስገን ጥሩነ ሰባራ ክላሽ የሚተኩሱ ኋላ ቀር ተሽልኩልኪ ድርቶ ለብሶ ጫካ ለጫካ የሚሄዱ ናቸው ስል ፋኖን ወርፏል። በዚህ ልክ ካጥላላቸውም ጦርነቱ እንዴት ሀያ ወር እንደፈጀ ግን አቶ ተመስገን ጥሩነህ ለመናገር ፈቃደኛም አይደሉም መናገርም አይፈልጉም ማለት ነው። እንግዲህ በአንድ በኩል ፋኖን ያጣጥላሉ ሰባራ ክላሽ ተሸክሞ የሚሉት ክላሹን እንግዲህ የወሰዱት ከነሱ ነው እንጂ ፋኖ ሌላ ፋብሪካ የለውም። ወይም ለፋኖ ከውጭ ሀገር ወይ ከሆነ ሀገር የሚሰጥበት ምንም አይነት ነገር የለም። እንግዲህ እነ ብርሃኑ ጁላ የተለያዩ ሀገሮች ላይ ሄደው ተከራክረው ገዝተው ለምነው የሚያመጡትን እንደ ኢኮኖሚ ፋኖም ይህንን ኢኮኖሚ ከመከላከያ ጋር እኩል እየተካፈለ እንደሚገኝ ፀሐይ የሞቀው ሀገር ያወቀው ጉዳይ ነው ፋኖችም ይመሰክራሉ። የመከላከያ አባላትና አመራሮችም ይህንን እውነታ አይሸሽጉምም አይደብቁምም። ምክንያቱም ስንቁም ከህዝቡ ትጥቁም ከጠላቱት ብለን እኛም ዘግበናል። መከላከያም ይህን ጉዳይ ያምናል። ስለዚህ ሰባራሽ ክላሽ የሚለው ኬት መጣ የሚለው አቶ ተመስገን እንግዲህ ለመግለጽ አልፈለጉም። አንድ ሰው እንግዲህ ከወደደ ወደደ ነው ከጠላ ብዙ አቃቅርና እና ብዙ ስም ለማውጣት እንግዲህ ከሽመልስ አብዲሳ ጋር አብሮ ስለሚውሉ ከአህያ የዋለች ግደር ምን ተምራ ገባች እንደተባለው ያንን ባህሪ ይዞ ነው እንግዲህ ተመዝገን ጥሩ ነ እንጂ፣ ፋኖ ሰባራ ክላሽ አይደለም ያለው። ፋኖ ሞርተር ታጥቋል፣ ፋኖ ላውንቸር ታጥቋል፣ ፋኖ ብሬን መትረየስ እንዲሁም ዲሽቃ የታጠቀበት ሁኔታ ነው ያለው። አድማጮቻችን፣ ተመልካቾቻችን ከሞርተሮች እንኳን እስከ ሰማንያ ሁለትና መቶ ሀያ ሚሊ የታጠቀበት ሁኔታ መኖሩን እንግዲህ መረጃዎች ከአማራ ክልል ያመላክታሉ። እነዚህ እነዚህ ተጋድሎች እና ጀብዶች እና እንዲሁም የትጥቅ አቅሞችን በመደበቅ ሰባራ ክላሽ በማለት እንግዲህ ለማጣጣል የሄዱበትንና ህዝብን ለማሳመን የሄዱበት አካሄድ አሳማኝ አይደለም። ምክንያቱም ሰባራ ክላሽ እንዴት ሀያ ወር ስንት እዝ ወደ አማራ ክልል የገባውን ሀገሪቱ አላት የተባለው ኮማንዶ እና አየር ወለድ ሳይቀር ወደ አማራ ክልል ገብቶ ሀያ ወር እንዴት ወጥሮ ሊይዙ ቻሉ ነው? ሰባራ ክላሽ እንዴት ንስራ ሊሰራ ቻለ? ስለዚህ ህዝባችን ይሄንን ጎን ለጎን መረዳት ያስፈልጋል፣ የሚሉት በርካቶች ሀሳባቸውን ሰጥቷል። በሌላ መረጃ ሌላ መሪ ደግሞ አብይ አህመድ አሜሪካ ዋጋ ከፍሎ ነው ሀገር የሰራቸው ብሏል። እንግዲህ ኢትዮጵያን እና አሜሪካን አነጻጽሯል። አሜሪካ ሀያላን የተባለችው ወይም ደግሞ ትልቅ የተባለችው መስዋዕትነት ከፍላለች፣ ለፍታለች፣ ሞታለች፣ ዜጎቿ ሞቷል፣ ወታደር ሞቷል፣ ተርቧል፣ የኑሮ ውድነት ገርፏታል ወዘተ ኢትዮጵያንና አሜሪካን ያወዳደሩበት ዋጋ ከፍላ ነው ሀገር የሆነችው ብሏል። የከተማ ቀጣይ እድገትን የተናገሩት ደግሞ አቶ አረጋ ከበደ ደግሞ ኮምቦልቻ ለአሰብም ለጅቡቲም ቅርብ ነች ብሏል። ይሄ ኮምቦልቻ ላይ ነው እንግዲህ አቶ አረጋ ከበደ ይህንን ንግግር ያሰሙት። እንግዲህ ይሄ የአሰብ ጉዳይም አሁን በብልጽግና ውስጥ እንደ ደም ስር ተሰራይቶ ይሄንኑ ነው የሚያወሩት። እንግዲህ ሲተኙ ሲነሱ አሰብ አሰብ እያሉ ነው የሚያድሩ ለጅቡቲም ለአሰብም ቅርብ ነች፣ ልማቷ ተጠናክሮ ቀጥሏል ስል እንግዲህ ኮምቦልቻን አውድሷል አረጋ ከበደ። በሌላ መረጃ ሁለት መቶ ሀምሳ ኤርትራውያን በኢትዮጵያ መንግስት ታስሮ ከቆዩ በኋላ በአሰብ በኩል ወደ ሀገራቸው እንዲመለሱ ተደርጓል ነው የተባለው። በአሰብ በኩል ወደ ኤርትራ የተባረሩት ስደተኞቹ ከሀገራቸው ከወጡ ስድስት ዓመታቸው ነው ተብሏል። አብዛኛዎቹ ሱዳን የነበሩትና ወደ ኢትዮጵያ የመጡ ናቸውን የተባለው። በኢትዮጵያ የሚገኙት የኤርትራ ስደተኞች እስር የተባባሰው እንግዲህ ሁለቱ መንግስታት ዲፕሎማሲ ከሻከረ በኋላ መሆኑን መረጃዎች ያመላክታሉ። እንግዲህ ኢትዮጵያ ውስጥ የሚገኙ ኤርትራኖች ብርጌደና ሀምዱ በስተቀር ሌሎች እንግዲህ የተባረሩበት ሁኔታ ነው ያለው። ምናልባት የኤርትራን ፕሬዚዳንት ኢሳያስ አፈወርኪን የሚደግፉት በኢትዮጵያ መንግስት የተጠሉ እና ወደ ሀገራቸው እንዲመለሱ የተደረገበት ሁኔታ ነው ያለው። በአማራ ክልል የሚደረገው ጦርነት አገዛዙ የመጨረሻ ያለውን ዘመቻ ነው ያለውን እንግዲህ የፋኖ መሪዎች ከተቻለ መያዝ ካልተቻለ መግደል ብሏል። ሀያ ወራትን ካለ እረፍት የቀጠለው ጦርነት በርካታ ንጹሐን ዜጎች ጦርነቱ በሌለበት ቦታ በራቸው ተንኳኩተው ተገሏል። አሁንም የቀረውን የአማራን ማህበረሰብ ለመግደል የፋኖ መሪዎችን መገኛ የሆነው ቦታዎችን በሌተናል ጀነራል አሰፋ ቸኮል የሚመራው ሰሜን ምስራቅ እዝ በወሎ ቀጠና፣ በሌተናል ጀነራል ብርሃኑ በቀለ የሚመራው ሰሜን ምዕራብ እዝ የሚመራው በሰሜን ማዕከላዊና ምዕራብ ጎንደር ቀጠና፣ በሌተናል ጀነራል ሹማ አብደታ የሚመራው ኮማንዶና አየር ወለድ በሸዋ ቀጠና፣ በሌተናል ጀነራል ማመር ተሰማ የሚመራው ደቡብ እዝ በጎጃም ደቡብ ጎንደር ቀጠና የመጨረሻ የተባለውን ዘመቻ ውጤት እንዲፈጽሙ እንግዲህ ትእዛዝ ተቀብሏል። እንግዲህ አዲስ ዘመቻ ነው። አድማጮቻችን፣ ተመልካቾቻችን ይህንን ዘመቻ እንግዲህ ይሳካላቸዋል አይሳካላቸውም የሚለውን አብርን የምንከታተልና እንዲሁም ፋኖ እየሰራቸው ያለውን ስህተትና ፋኖቹ ለዚህ ዘመቻ እንዴት መልስ መስጠት እንዳለባቸው በመጨረሻ ላይ አጭር ማብራራ አስቀምጬ ፕሮግራማችንን እናጠናቅቃለን። ከመከላከያ በተጨማሪ አድማ ብተና ፖሊስ እና ምለሻ ይሳተፍበታል ተብሏል። ክረምቱ ከመግባቱ በፊት እንግዲህ መሪ ካላሳጣናቸው በክረምቱ ሊያንሰራሩ ይችላሉ ተብሎ ነው የተገመተውን የተባለው። በዚህ ጦርነት አየር ኃይል ድሮን ይሳተፋል ተብሏል። መካናይዝድ እንዲሁም እንደሚሳተፍም ታውቋል። በአማራ ክልል በብር ሸለቆ ዙሪያ በከፍተኛ እንዲሁም በፋግታና ቡሬ አካባቢዎች ጃዊ ጠናን ውጊያዎች በከባድ መሳሪያ የታገዘ ውጊያ ተደርጓል። በሌላ መረጃ በኦሮሚያ ክልል ባለስልጣናት የወታደራዊ ስልጠና ለአርባ ቀናት የክተት አዋጅ ተጠርቷል። ስልጠናው በአዋሽ ወታደራዊ ማሰልጠኛ ውስጥ ነው የሚከናወነውም ተብሏል። ከአማራ ክልል ጋር የሚደረገውን ጦርነት እንግዲህ ማሸነፍ ስላልተቻለ ጦርነቱ የብሔር ቅርስ ለማስያዝ ነው ሙከራው ተብሏል። እንግዲህ ገበሬውን አንድ ለአምስት የቡድን መሳሪያዎችን እንዲገዙ ካደረጉ በኋላ ይሄንን ገበሬ ነው አሁን ወደ ማሰልጠኛ እንዲገባና ወታደራዊ ስልጠና እንዲወስድ እያደረጉ የሚገኙ አድማጮቻችን፣ ተመልካቾቻችን በኦሮሚያ ክልል እንደምታውቁት መከላከያ መሳሪያ እያቀረበላቸው ገበሬው አንድ ለአምስት የቡድን መሳሪያዎችን እንዲታጠቅ ሲያደርጉ ነበር። እነሽመልስ አብዲሳ ይሄንን አሳክቷል። አሁን ከቀበሌ ጀምሮ እንግዲህ እስከ ወረዳ ያሉት አመራሮቹ ማሰልጠኛ ገብቶ ወታደራዊ ስልጠና እንዲወስዱ የተደረገበት ሁኔታ ያለው። በኢትዮጵያ ውስጥ እንግዲህ በአማራ ህዝብ ላይ የሚደረገው ጦርነት ሀያ ወራትን ፈጅቷል። ሁለት ዓመት ሊጠናቀቅ ጥቂት ወራቶች ብቻ የቀሩት ጦርነት እንግዲህ ከአቅማቸው በላይ ሲሆን ጦርነቱን ብሔር አይነት መልክ ለማሳዝ ብዙ ሙከራዎች እየተደረጉ ይገኛሉ። ነገር ግን የኦሮሞ ህዝብ ይሄንን ጦርነት በብሔር መልክ እንዲሄድ አልፈቀደም። ወጣቱም እየሸሸ ይገኛል። አሁንም እየሸሸ ነው። እነ ሽመልስ አብዲሳ እና አብይ አህመድ እንግዲህ ለኦሮሞ ህዝብ ነው የቆምነው ለመቶ ሀምሳ ዓመት ከእጃችን ወጥቶ የነበረውን ስልጣን በመቶ ሀምሳ ዓመት ታሪክ ውስጥ በእጃችን አስገብተናል። ይሄ በእጃችን የገባው ስልጣን ከእጃችን እንዳይወጣ ወጣቱ እንዲዘምትና በአማራ ህዝብ ላይ ዘምቶ እርምጃ እንዲወስድ ከፍተኛ ጥሪዎች ማስታወቂያዎች ሲለጠፉ ነበር። ነገር ግን በአማራ ላይ እየተደረገ ያለው ጦርነት ፍታዊ እንዳልሆነ የኦሮሞ ህዝብ ከግምት ውስጥ በማስገባት ወጣቱ አንዘምትን ብሎ እየሸሸ እንደሚገኝ መላው የኢትዮጵያ ህዝብ የታዘበበት ሁኔታ መኖሩን ሰሞኑን በአሳሳ ከተማ የተደረገው በቂ መልስ ሊሆን ይችላል ያሉት በርካቶቹ ሀሳባቸውን ሰጥቷል። በአዳማ ከተማም እንደዚሁ እየተደረገ ያለበት ሁኔታ ነው ያለው ወጣቱ በየጉሬ በየጎራጉሬ እየተደበቀ እንደሚገኝና ከዛ አካባቢም ጠፍቶ በባህርም ወደ ውጭ እየተሰደደ የሚገኝበት ሁኔታ ነው ያለው። ከዚህ በፊት ሀገር ስትወረር እንግዲህ ወጣቱ በራሱ ፍላጎት ተሽቀዳድሞ የተመዘገበና የዘመተበት ሁኔታ ነው ያለው። አሁን አማራ ክልል ላይ እየተደረገ ያለው ጦርነት ደግሞ ፍትሐዊ አለመሆኑን ወጣቱ ተገንዝቦ አንዘምትን በማለት መጋዘኖችን ሁሉ ሰባብሮ እየወጣ እንደሚገኝ ነው የተገለጸው። በሌላ መረጃ እንግዲህ ናዝሬት አካባቢ ያለው የሽመልስ አዲስ የቆርቆሮ መጋዘን በወጣቶች እንደተጨናነቀ ተገልጿል። ወጣቱ ሁለት እድል ነው ያለነው። አንድ ከማሰልጠኛ መጥፋት፣ ሁለት አሁን መንገድ ላይ በመኪና ስንሄድ መጥፋት ነው። አንዋጋም ከአማራ ህዝብ ጋር ያለበት ሁኔታ መኖሩን ተመልክተናል። አሳሳ አካባቢ እንግዲህ ወደ አራት መቶ ወጣቶች ናቸው መጋዘን ሰብሮ በሚሊሻ ስተኮስባቸው የነበረው። አለም ጉድ ያለው፣ የኢትዮጵያ ህዝብ ጉድ ያለው። ቶክስ እንግዲህ በአሳሳ ከተማ ውስጥ ተመልክታችኋል አድማጮቻችን፣ ተመልካቾቻችን። በኦሮሚያ አዳማ እንግዲህ ገንዘብ ያለው አመለጠ፣ ገንዘብ የሌለው ወታደር ሆኖ ቀለጠ የሚል ንግግር እየተሰማ ይገኛል። በክልሉ የሽመልስ አብዲሳ ቆርቆሮ መጋዘን ብር በሌለው ወጣቶች እንግዲህ ተሞልቷን የተባለው ይሄ የሚሆንበት ዋናው ትልቁ ምክንያት ሚሊሻው ሊይዚ ሲመጣ ኪስ ውስጥ ገብተ ብር አውጥተ ትሰጣለ፣ ከዛ ታመልጣለ። ብር ያለው አመለጠ፣ ብር የሌለው በወታደራዊ ካምብ ቀለጠ የሚል ግጥም ተገጥሞለታል። ይሄ ግጥም የተገጠመው በናዝሬት አዳማ ከተማ መሆኑም ተሰምቷል። አድማጮቻችን ተመልካቾቻችን እንግዲህ ከዚህ በፊት የ ኦሮሞ ህዝብ ደም ደማችን ነው ብሎ ሰልፍ የወጣው የጎንደር ህዝብ የኦሮሞ ህዝብ በአማራ ህዝብ ላይ አንዘምትም ብሎ ከካምብ ሰብሮ እየወጣ እንደሚገኝ የተገለጸበት ሁኔታ ነው ያለው። ይሄ ሊታወቅ ያስፈልጋል። እነሱ በተቻለ መጠን ጦርነቱ ብሄር ነክ ወይም ደግሞ ብሄር ቅርጽ እንዲይዝ ሙከራዎች እያደረጉ ይገኛሉ። ይሄ አልተሳካላቸውም፣ ነገም አይሳካም፣ ሊሳካም አይችልም። የኦሮሞ ህዝብ ደግሞ መንቃት አለበት። ጦርነቱ የኦሮሞ ህዝብ ጦርነት አይደለም። የአማራ ህዝብ ከኦሮሞ ህዝብ ላይ የሚያወራርዱት አንድም ሂሳብ የለም። የሚጠይቁትም ሂሳብ የለም። የሚሰጡትም ሂሳብም የለም። የሚቀበሉትም ሂሳብ የለም። ህዝባችን ይሄንን እንዲያውቅ፣ እንደ ድሮ ተፈቃቅሮ ተከባብሮ ተጋምዶ ተዛምዶ በአንድነት እንዲኖሩ ጥሪ ነው የምናስተላልፎ። ማንኛውም ወጣት በአማራ ህዝብ ላይ የሚዘምትበት ምንም አይነት ምክንያት የለም። የሚያወርዶ የሚያወራርዶ ሂሳብም እንደሌለ ሊታወቅ ያስፈልጋል። ክቡራትና ክቡራን አድማጭ ተመልካቾቻችን እንግዲህ፣ አሁን የሚጀምረውን ዘመቻ ፋኖቹ ምንድን ነው ማድረግ ያለባቸው? ዘመቻው በመካናይዝድ በአየር በድሮን የታገዘ ዘመቻ ነው የሚደረገው። ፋኖቹ ከሚሰሯቸው ስህተቶች ልነሳ እና ፋኖቹ ስልጠና የሚያደርጉበትን ቦታ አስቀድሞ ቀርጾ ይልካሉ። ፋኖቹ ያሉበትንም ቦታ አስቀድሞ ቀርጾ ይልካሉ። ስብሰባ የሚቀመጡበትንም ስልጠና የሚያደርጉበትንም ይሄ ትልቅ ስህተት ነው። አንድ ግርግዳ ሶስት ቦታ ይለካል። መጀመሪያ ዳር ላይ ይለካል፣ መሀል ላይ ይለካል፣ የመጨረሻ ዳር ላይ ይለካል። ማክሲመም የሚቀራረበውን ሁለቱንም የሚያገናኝ ቦታ ይወሰዳል ማለት ነው። ማክሲመም አገዛዙ ፋኖ ቪዲዮ ቀርጾ የሚልካቸው ቦታዎችን ብዙ ጊዜ በሀያ ወራት ውስጥ ፋኖ አብዛኛውን ጊዜ ስብሰባ የት ነው የሚጠቀመው የሚለውን በቀላሉ ሂሳብ ሰርቶ ማግኘት ይችላል። ብልጽግና እያንዳንዱ በሶሻል ሚዲያ ላይ ፋኖ ስብሰባ የት የት ቦታ እንደሚያደርግ ስልጠና ምን አይነት ቦታ ላይ እየሰጠ እንደሆነ በበቂ ሁኔታ ተመዝግቦ ተይዟል። ፋኖዎች እነዚህ ስብሰባ ሲያደርጉባቸው የነበሩ ቦታዎች ላይ እንዳይሰበሰቡ ጥንቃቄ ማድረግ አለባቸው። ያለፈ አልፏል። ከአሁን በኋላ እንዲህ አይነት ቪዲዮዎችን ቀርጾ ሚዲያ ላይ መልቀቅ አይጠበቅባቸውም። ይህ ትልቅ ስህተት ነው፣ ትልቅ ስህተት ነው። ሰው እንዴት የዋለበትን ቦታ የሚያድርበትን ቦታ እንዴት ቪዲዮ ለቅሶ ቪዲዮ ቀርሶ አየር ላይ እንዴት ያውላል? ያን ቦታ አይፈልግም። ይሄ እጅግ በጣም ትልቅ ስህተት ነው። የወቅቱን የስብሰባ ሂደትና የወቅቱን ንግግር አየር ላይ ማዋላቸውን የተመለከቱ እንጂ ጠላት ያንን ቦታ መዝግቦ እንደያዘ ግምት ውስጥ አላስገቡም። አብዛኛው ፈተናዎች የደረሱት ከራሱ ከፋኖ ስህተት ነው። ይህንን ፋኖ ስህተት ሰርቷል። እነዚህ እነዚህ ቦታዎችን ማሻሻል እና እነዚህ እነዚህን ቦታዎችን መልቀቅ ያስፈልጋቸዋል። ቦታዎችን ማሻሻል ያስፈልጋቸዋል። ከዚህ በተጨማሪ ይሄ አሁን የሚደረገው ዘመቻ በእግረኛ በመካናይዝድ እና በአየር የታገዘ ዘመቻ ነው። አንድ ምሳሌ ልንገራቸው። አንድ ኮማንዶ ተማሪ አንድ ኮማንዶ ተማሪ አስር ሰው መምታት የሚችል የትምህርት ክሎት ካለው ወይም ችሎታ ካለው ከዕለታት አንድ ቀን ሀያ ሰው ተደብቆ ጠብቆት ሊደበድቡት ሲሉ ያ ኮማንዶ ሳይመታ ሸሽቶ ከገባ ራሱ ስልት ነው። ፈርቶ ሻሽቷል ተብሎ አይመዘገብለትም። ኮማንዶው በስልት ከጠላት እጅ አመለጠ ተብሎ ሊመሰገን ያስፈልጋል። ለምን ብትሉ እሱ ለአስር ሰው የሚሆነውን ብቃት ብቻ ይዞ ነው የቀረበው፣ ባዶ እጅ ነው። ለአስር ሰው በባዶ እጅ መማታት የሚችል ከሆነ ሀያ ሰው የሚመታ ደግሞ ገመድ ሊኖር ይችላል። ፐርሰናሮፕ የሚባል ስክኒዎች ሊኖሩ ይችላሉ። ጩቤዎች ሊኖሩ ይችላሉ አጫጭር ዱላዎች ሊኖሩ ይችላሉ። ኮማንዶ እንዴት ፌንት እንደሚያደርግ እንዴት መምታት እንደሚችል ያንን ካልተጠቀመ እነዛ ሀያ ሰዎች ቀጥቅጦት ከጥቅም ውጭ ስለሚያደርጉት ሁኔታዎችን ለማመቻቸት ሻሽቶ ቢገባ ስልት ነው። ፋኖዎችም አሁን በድፍረት ያለ እውቀት ፊትለፊት መጋፈጥ የለባቸው የብልጽግናን የዘመቻ እቅድ ለማክሸፍና የማዕከል ስበታቸውን ለመበታተን ደፈጣ ብቻን በመጠቀም ጦርነቱን ማክሸፍ ይጠበቅባቸዋል። የፊት ለፊት ውጊያ ኮንቬንሽናል ውጊያ ማድረግ አይጠበቅባቸው የፊት ለፊት ውጊያ ኮንቬንሽናል ውጊያ የሚያደርጉ ከሆነ ብልጽግና ድል ያደርጋል ይህንን ጥንቃቄ እንዲያደርጉ ንገሯቸው ምክንያቱም እነሱ ተዘጋጅቶበት መካናይዝድ አዘጋጅቶ እግረኛ አዘጋጅቶ ሰፊ ቁጥር ያለው ኃይል አዘጋጅቶ ከበዋ ለመስራትና ለመምታት በመካናይዝድ ለመረባረብ በአየር ከላይ ለመምታት እቅድ አድርጓል ፋኖቹ ብልጠትና ጥበብ የተሞላበት የሽምቅና የጉሬላ ስራን ብቻ ተጠቅሞ ኮንቬንሽናል ውጊያዎችን እንዳያደርጉ ጥሪ እናስተላልፋለን። ይሄንን ለፋኖቻችን አድርሱልን። ከዚህ ውጭ የብልጽግና ፕሮግራምና የብልጽግና ዘመቻ እቅድ ውሃ ይበለዋል። ፋኖቹ ይህንን ስልት የሚጠቀሙ ከሆነ እያንዳንዱ ብልጽግና የሚንቀሳቀስባቸውን ቦታዎች በደፈጣ ብቻ ዘግቶ የፍትለፊት ውጊያዎችን ላለማድረግ እና ቦታቸውን ላለማሳየት እና በመበታተን የአየር ጥቃትን የሚከላከሉ ከሆነ ዘመቻው ፉርሽ ይሆናል ማለት ነው። አድማጮቻችን፣ ተመልካቾቻችን አጫጭር መረጃዎች እነዚህን ይመስሉ ነበር። መረጃዎቻችን ፋኖቻችን ጋር እንዲደርሱ ሼር ላይክ እያደረጋችሁ እንድትተባበሩ በአክብሮት እየጠየኩ እሰናበታችኋለሁ። በሌሎች የግንባር መረጃዎች እንገናኛለን። መልካም ምሽት።